ክርስቶስ ተንሥአ እሙታን በዓቢይ ኃይል ወሥልጣን አሠሮ ለሰይጣን አግዓዞ ለአዳም። ሰላም እምይእዜሰ ኮነ ፍሥሐ ወሰላም። እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። ትንሳኤ እግዚእነ ከመ ይምህረነ ትንሳኤ ሥጋነ፣ ትንሳኤያችን ሊነግረን ተነሳ። ይህን የምናገኘው በመቅድመ ወንጌል ነው። የተናገሩት አሞንዮስ እና አውሳብዮስ ናቸው። ስለ ትንሳኤ በተናገሩበት ክፍል ማለት ነው። እንግዲህ የዛሬው ዕለት የክርስትናው የደስታ መገለጫ በዓል ነው። የክርስቶስ ማንነት የታወቀበት ክርስቶስ የተነሳው እንዴት እንደሆነ እና ወይም ደግሞ ክርስቶስም የሞተው ከድካም የተነሳ ስህል ሳይሆን ለሰዎች ዲነሲል እንደሆነ የተገለጠበት በዓል ነው። የመጀመሪያው እንግዲህ ከትንሳኤ ዋዜማ ያለው ጊዜ ጀምሮ በደስታ ይከበራል። የመጀመሪያ እለት ወይም ደግሞ ቀዳም ስዑር የትንሳኤ ዋዜማ ማለት ነው። በክፍለት ይታደራል። እንግዲህ ቀዳም ስዑር የተሻረች ቅዳሜ የምትባልበት ምስጢር ሰንበት ስለ ስለተሳረች ሳይሆን ሁለት ምክንያት ነው የመጀመሪያው ቀዳም ሥዑር ማለት ከአዳም መውደቅ ጀምሮ እስከ ክርስቶስ ትንሳኤ ባለው ሰዎች ሙታው ፈርሰው በስብሰው እንደሚቀሩ እንጂ በትንሳኤ ለህይወት እንደሚበቁ አያስቡም ወይም ደግሞ ሁሉ ሰው የተረዳው አልነበረም። ሰዎች ከሞቱ በኋላ ወደ መቃብር መውረድ ነበረ። ክርስቶስ ከመጣ በኋላ ግን ይሄ ፈርሶ በስሶ መቅረት የሚባለው ነገር ቀርቶ ሰዎች በትንሣኤ ለህይወት የሚነሱ የሆነበት ምስጢር ስለተፈጸመ ሥዑር ቅዳም ይባላል። ያ ማለት ክርስቶስ በመቃብር ከዕለተ አርብ ጀምሮ እስከ እሁድ ድረስ ስለአደረ መለኮት ከስጋ ሳይለጅ በመቃብር ስላደረ ዋሰሰ ለሙስና በውስተ መቃብር በመቃብር ውስጥ። ፈርሶ በስብሶ መቅረትን አስወገደ እንዲል ክርስቶስ በመቃብር የነበረውን ፈርሶ በስብሶ መቅረትን ስላስወገደበት ሥዑር ወይም ደግሞ የተሻረበት ይባላል ማለት ነው። ስለዚህ ከዚህ በኋላ መቃብር የሙታን ከተማ ሳይሆን የህያዋን ከተማ፣ በዚያው ተስፋ ቆርጠው የሚኖሩበት ሳይሆን ለህይወት ወይም ደግሞ ገበሬ ዘር የሚዘራው የተዘረው ዘር እንዲበቅል እንጂ በዚያው እንዲቀር እንዳልሆነ ሰው የሚሞተው ለጊዜው በዚያ ለማረፍ እንጂ በዚያው ፈርሶ በስብሶ ለመቅረት እንዳልሆነ የተረዳንበት ጊዜ ክርስቶስም ሙስና መቃብርን ያጠፋበት ዕለት ስለሆነ ቀዳም ሥዑር ይባላል። ሌላው ሁለተኛ የተሻረች ማለት ሰንበት ቀዳሚ ሰንበት ከአመት እስከ አመት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አትጾምም። ነገር ግን በዚህ በዛሬው ዕለት ቀዳም ሥዑር የተባለችበት ምክንያት ከሌላው ተለይታ ክርስቶስ በመቃብር ስለዋለ ስላደረ ሐዋርያት ጾመውት ነበር እና ያንን ለማስታወስ በአክፍሎት ስለምታደር ወይም ደግሞ ስለምትጾም ከአመት አንድ ጊዜ ብቻ ስለምትጾም ቀዳም ሥዑር ትባላለች ማለት ነው። ሌላ ጊዜ ግን አትጾምም። በዛሬው እለት ግን ሐዋርያትም እመቤታችንም የጀመረው ያዕቆብ ኦህለግ ዜና ወይም ደግሞ ከክርስቶስ ጋር ያደገው ያዕቆብ ሲሆን ሌሎችም ሐዋርያትም እሱን ተከትለው አክፍለውታል። ስለዚህ ከዚያ ጊዜ ጀምሮ በክርስትና ሃይማኖት ያሉ ኦርቶዶክሳውያን ሐዋርያዊትን ሃይማኖት የሚከተሉ ሰዎች በአክፍሎት ያድራሉ እስከ ትንሣኤ ድረስ። በሐዋርያትም ስርዓት እንድትሰራ የተቻለው ከሐሙስ ጀምሮ አርብን፣ ቅዳሜን ጨምሮ ያከፍላል። እንደ ሐዋርያት ያልተቻለው ደግሞ ቅዳሜን ብቻ ያከፍላል እና ስለዚህ ከዚያ የተነሳ ቀዳም ሥዑር ትባላለች። አክፍሎቱን የሐዋርያት ናቸው የጀመሩት። እኛም ሐዋርያትን ተከትለን እንደ ሐዋርያት እንጾማለን ማለት ነው። ትንሣኤ እንግዲህ ትንሣኤ ክርስቶስ እንደተነሳ ያወቅንበት ክርስቶስ ሲነሳ እኛ ትንሳያችንን የተረዳንበት ነው። ምክንያቱም የክርስቶስ ባህሪ የእኛ ባህሪ ስለሆነ ክርስቶስ ሰው ብቻም አይደለም አምላክ ብቻም አይደለም፣ ሰው የሆነ አምላክ ነው፣ ሥግው ቃል ነው። እርሱ ለእኛ ሰው ሲሆን ትንሳያችን ለማስረዳት ነው ዋናው አላማው። ክርስቶስ ሙቶ ተነስቷል። ሲሞት ከድካም የተነሳ ወይም ደግሞ አቅማቶ ሳይሆን የተነሳ የሞተው በፈቃዱ እና ሰዎችን ለማዳን ስለሆነ ያንን ለማስረዳት ክርስቶስ ከድካም የተነሳ ነው የሞተው ብሎ እንዲያስቡ ሲነሳ ብርቱ መልስ ሰጥቷል። ክርስቶስ በቃል የሰጠው መልስ አለ፣ በተግባር የሰጠው መልስ አለ እና ከነዚ አንዱ መካከል ከነዚያ መካከል አንዱ የትንሣኤው መልስ ነው። አይሁድም ሆኑ ሌሎች ሰዎች ክርስቶስ የሞተው ከድካም የተነሳ ነው ብሎ እንዲያስቡ በትንሣኤ ገለጠው ማለት ነው። ከዚህ ሲነሳ እንግዲህ ልብስ አላስፈለገውም። ደግሞ መግነዙን ትቶ ነው የተነሳው። ተዘጋ መቃብር ነው የተነሳው። መግነዙን ትቶ የተነሳበት ምሥጢር ሰዎች ከትንሣኤ በኋላ የሚያረጅ የሚበስብስ ልብስ አያስፈልጋቸውም ነው ወይም ባህላዊ እና ዘመናዊ ልብስ አያስፈልጋቸውም ነው ዋናው ምስጢሩ። ከዛ ሲነሳ እንግዲህ በተዘጋ መቃብር ነው የተነሳው። ሲወለድ በተዘጋ መቃብር ነው፣ በተዘጋ ማህፀን ወይም ደግሞ በታተመ ማህፀን ነው የተወለደ፣ የተነሳውም በተዘጋ መቃብር ነው። እንግዲህ ክርስቶስ ፍጥረት የማይከለክለው ሆና፣ ወደ ሐዋርያትም ሲገባ በተዘጋ በር ነበረ። ስለዚህ ክርስቶስ እንዲህ መነሳቱ እናንተም እንደዚህ ትነሳላችሁ። ከትንሳኤ በኋላ ሰዎች በብርሃን ይነሳሉ፣ ብርሃን ለብሰው ይነሳሉ፣ ፈጣሪያቸው ክርስቶስን ይመስሉታል። ቅዱስ ጳውሎስ ስጋችንን ወደ ጌትነት ክብር ይለውጠዋል ብሎ እንደተናገረ ከዚህ በኋላ ክርስቶስ እንመስላለን እና ስለዚህ አሞኒዮስ ሳይሆስ ስጋችን የስጋችን ትንሳኤ ሊያስተምረን ወይም ሊነግረን ተነሳ ብለዋል። አዎ ክርስቶስ በመነሳቱ አስተምሮናል ከዚህ በኋላ ድካም እንደማይኖር በህይወት ክርስቶስን መስለን ብርሃን ለብሰን እንደምንኖር ነግሮናል። ሰው ከትንሣኤ በኋላ ድካም የለበትም። ክርስቶስ በመቃብር ከማደሩ በፊት ብዙ መከራ ተቀብሎ ነበረ። ብዙ ጸዋትወ መከራ ደርሶበታል። በመስቀል ተሰቅሏል፣ ተገርፏል፣ ቆስሏል። ሰው በአለም ሲያለ ሊቆስል፣ ሊገረፍ፣ ሊራብ ሊጠማና ሊደክም ይችላል። ከዛ በኋላ ግን ክርስቶስ ሲነሳ ይህ ሁሉ የማይስማማው አካል ሆኖ እንደተነሳ ሰዎችም ከትንሳኤ በኋላ መራብን፣ መጠማት፣ መድከምና ና መውጣት መውረድ፣ ለሀሳቦች ሁሉ መጨነቅ ይቀርላቸዋልና። ስለዚህ ክርስቶስ ትንሳያችን ተነሳ ወይም ደግሞ ትንሳያችን ሊያስረዳን ተነሳ የምንልበት ምስጢሩ እሱ ነው። ስለዚህ ክርስቶስ በስጋ ተነስቷል። እኛ ደግሞ የመጀመሪያውን ትንሳኤ በህሊና እንነሳለን፣ በግብር እንነሳለን። ከዛ የመጨረሻውን ትንሳኤ ደግሞ በአካል እንነሳለን እና ለዚያች ቀን እንዲያበቃን እግዚአብሔር ያድለን። ከብርሃነ ትንሣኤው በረከቱን ይፍላል ቆይ